ፊ አንፉሲህም አፈላ ዩብሲሩን ይላል አላሁ ሱብሓነሁ ወተዓላ። አንዳንዴ ትንሽ አጀብ አጀብ ማሻ አላህ ውስታት ሲሉት ወደ ፈትዋው ጥልቅ ይልና የአላህንም ዓላማ ያበላሻል፣ የማህበረሰቡንም ዓላማ ያበላሻል። ልሙናሰባ ፈትዋ ላይ መግባት የራሱ ሸርጦች አሉት፣ የራሱ መስፈርቶች አሉት። የመጀመሪያው ፈትዋን ሲያበላሽ አንድ ሰው ወንጀሉ ከአላህ ጋር ነው፣ ጠቡ አላህ ያስቀመጠውን ህግ እያፈረሰ ነው ያለው ከረሱል ዐለይሂ ሰላቱ ወሰላም ህግ ጥሶ ነው እየሰራ ያለው ይሄ ሰው። ስለዚህ ራስህን አሳመን። በቃ እኔ የምችለው ይህንን ነው። ሰው ቢፈልግህ እንኳን፣ ሰው ቢያዝህ እንኳን፣ ሰው ሁንልይ ብልህ እንኳን አልችልም፣ እኔ ራሴን አውቃታለሁ፣ ነፍሴን አውቃታለሁ ማለት መቻል አለብን። እንዴት አትችልም ብሎ ከሳቆብህ ይሳቆብህ። በቃ እኔ ስስለም አልችለው እንዲህ አይነት ነገርን ከለመድን ከነፍሳችን ጋር እውነታ መኖር ከቻልን